ነው ያዋሃደው። ህዝብንና አሕዛብን ሊያዋሂድ አንድ ሊያደርግ በዕለተ ዓርብ በቀራኒው መስቀል ላይ ተሰቅሎ እጆቹን ለችንካር ወደ ቀኝና ወደ ግራ ዘረጋ። ከዚያም ህዝብና አሕዛብን አዋሃደ። የጸብን ግድግዳ ያፈረሰው ቅዱስ ሥጋውን ቆርሶ ነው። ክቡር ደሙን አብስሶ ነው። ነፍሱን ለመስቀል ሞት አሳልፎ ሰጥቶ ነው። የጸብ ግድግዳ የፈረሰበት ምስጢር ይሄ ነው። ዋጋ ተከፍሏል ወገኖች፣ እንዲሁ አይደለም። የከበረ ደሙን አብስሷል። ቅዱስ ሥጋውንም ቋርሷል። ሁለቱን አዋሂዷል፣ አንድ አድርጓል። ይኸውም አለ አንድን አዲስን ሰው በራሱ ይፈጥር ዘንድ ይላል። እስቲ በሉ ይኸውም፣ በሉ አንድን አዲስን ሰው በራሱ ይፈጥር ዘንድ። እዚህጋ ጥቂት ነገር እናንሳ። የሁላችን አባት አዳም ነው፣ የሁላችን እናት ሔዋን እናት። በመጀመሪያ በስነ ፍጥረት ታሪክ ሁላችንም ከአዳምና ከሔዋን ተገኝተናል። የሰው ነቁ ምንጩ አዳም ነው። ሔዋንን እንኳ አምላካችን እግዚአብሔር ከጎኑን አውጥቶ የሰጠው። ስለዚህ በስነ ፍጥረት በጥንተ ተፈጥሮ የመጀመሪያው ሰው አዳም ነው። የሰው ምንጩ እሱ ነው። ወረድልና አባታችን ኖጋ ሲደርስ ሴም፣ ካም ያፌት ተብሎ ለሶስት ተከፈለ አባታችን አብርሃም ጋር ሲደርስ ደግሞ እንዲሆን አብርሃም ከጨዋይቱ ከሳራ ይስሐቅን ወለደ። ደግሞ ከባሪያይቱ ከአጋር ጋር እስማኤል ተወለደለት። ያን ጊዜ ልዩነት መጣ። የጸብ ግድግዳ የምጨምር ነው ወርዶ በአምላካችን በጌታችን በመድኃኒታችን በኢየሱስ ክርስቶስ ጥምቀት ህዝብና አሕዛብ አንድ ሆንን። በርሱ ስቅለት ህዝብና ሕዛብ አንድ ሆንን። ሁለቱ ተዋሃዱ። ማለት ይሄ ነው። አስተውሉ ዮርዳኖስ እኒሂድ ስቲ ሁለቱን ሊያዋሂድ አንድ ሊያደርግ በዮርዳኖስ ሲጠመቅ እርቃኑን ነበረ። ደግሞ በቀራኔው ኮረብታ ሁለቱን ሊያዋህድ አንድ ሊያደርግ ሲሰቀል እርቃኑን ነበረ። ሁለቱን አዋሃደ፣ አንድ አደረገ። አንድ አዲስ ሰው ተፈጠረ። አሁን በክርስቶስ ቤዛነት ሁላችን አዲስ ሆነናል። አይሁዳዊ፣ ግሪካዊ ማለት የለም፤ ጨዋ፣ ባሪያ ማለት የለም፤ ሕዝብ፣ አሕዛብ ማለት የለም፤ የተገረዘ፣ ያልተገረዘ ማለት የለም፤ ነጭ፣ ጥቁር ማለት ባለጠጋ፣ ደሃ፣ ጌታ፣ ባሪያ፣ ወንድ፣ ሴት ማለት የለም። ሁሉም በክርስቶስ ቤዛነት አንድ አዲስ ሰው ተፈጥሯል። ጥልንም በመስቀሉ ገድሎ ይላል እንሆ ሰላምን ያደርግ ዘንድ ይላል። ጥል የተባለ የጸብ አባት የኃጢአት አባት የሐሰት አባት ነፍሰ ገዳዩን ሰይጣን ዲያብሎስን ድል አድርጎት ማለት ነው። ጸብ የተባለ መለያየትን፣ መበላላትን፣ መነካከስን አርቆ አስወግዶ ማለት ነው። በመስቀሉ ገደለ ሲል አንድም ምልክት በተባለ በመስቀሉ በእጸ መስቀሉ አዳምና እኛ ልጆቹ ክብር ባገኝንበት ዲያብሎስና ሰራዊቱ ባፈሩበት በድላችን አርማ በነጻነታችን ምልክት በቅዱስ መስቀሉ ማለት ነው ሌላው በመስቀሉ ገድሎ ሲል መስቀል የተባለ መከራ መስቀሉ ነው ስቃዩም ሞቱም ስለኛ የከፈለው ዋጋ ሁሉ መስቀል ይባላል ሕዝብና አሕዛብን አዋህደ በምድር ብቻ ያለ ነው። የሰው ልጆች አይደለም ሰላም ያደረገው የሰው ልጆችን ምድራውያኑን ከሰማያውያን ቅዱሳን መላእክት ጋር አንድ አደረገ ይላል። በዚህ በቆላሲስ መልእክቱ ምዕራፍ 1 ቁጥር 19 ላይ ቅዱስ ጳውሎስ የመዘገበ ነው። በምድርና በሰማይ ያሉትን ሁሉ አንድ ያደርግ ዘንድ ይላል። በመስቀሉ ደም ይላል በእፀ መስቀል ላይ ተሰቅሎ ባፈሰሰው በከበረ ደሙ ፈሳሽነት ምድራውያን የሰው ልጆችን ከሰማያውያን መላእክት ጋር አንድ አደረገ። ሰላምን ያደረገው ይህንን ሁሉ ነው። ከባህሪ አባቱ ከእግዚአብሔር አብ ከባህሪዎቱ ከእግዚአብሔር መንፈስ ቅዱስ ጋራ ከራሱም ከእግዚአብሔር ወልድ ከኢየሱስ ክርስቶስ ጋር ታረቀን፣ አስታረቀን ማለት ነው። እርቅ ተደረገ፣ ሰላም ተመሰረተ። በቀራንዮ ኮረብታ በዚህ ስፍራ ተሰቅሎ ሁሉን ወደ ራሱ ሰበሰበ። አሁንም አለ የዚህ ዓለም ፍርድ ደርሷል አለ የዚህም ዓለም ገዥ ወደ ውጭ ይጣላል አለ እኔም አለ ከምድር ከፍ ከፍ ያልኩ እንደሆነ ሁሉን ወደ እኔ ወደ ራሴ እስባለሁ አለ። በዚህ በዮሐንስ ወንጌል ምዕራፍ አስራ ሁለት ቁጥር ሰላሳ አንድ ጀምሮ የተመዘገበ ይህ ቃል ነው። የዚህ ዓለም ፍርድ ደርሷል ሲል በዲያብሎስና በሰራዊቱ ላይ ሊፈርድባቸው፣ ለአዳምና ለእኛ ለልጆቹ ሊፈርድልን ማለት ነው። ዳኛ በዙፋኑ ላይ ተቀምጦ ለተበደለ እንደሚፈርድለት በበዳዩም ላይ እንደሚፈርድበት አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስም በዙፋኑ በእጸ መስቀል ላይ ተሰቅሎ ለተበደልነው ለአዳምና ልጆቹ ፈረደልን፣ በበዳዮቻችን በዲያብሎስና በሰራዊቱ ላይ ፈረደባቸው። አሁንም የዚህ ዓለም ገዥ ወደ ውጭ ይጣላል አለ። ዲያብሎስና ሰራዊቱ ለአምስት ሺህ አምስት መቶ ዘመን ሙሉ በእኛ ልቡና ሰልጥነው ነግሰው ይኖሩ ነበረ። ነብስን ከስጋ እየለዩ ስጋን በመቃብር ነፍስን በሲኦል ይቆራኟት ነበረ። ማንም ሊያድነን አልተቻለውም ነበረ። ይሄ የተቻለው ለአምላካችን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ብቻ ነው። አየዚ ዓለም ገዢ የጨለማው ገዢ የኀጢአት አባት የሐሰት አባት ነፍሰ ገዳዩ ዲያብሎስ ወደ ውጭ ይጣላል። ከእኛ ልቡና አራቀልን። በመስቀሉ ጠርቆ ከመንገዳችን ላይ አስወገደልን። እኔም ከምድር ከፍ ከፍ ያልኩ እንደሆነ ሁሉን እኔ እስባለሁ አለ። ከምድር ከፍ ብዬ ከሰማይ ዝቅ ብዬ በቀራኔው ኮረብታ በዕፀ መስቀል ላይ የተሰቀልኩ እንደሆነ ሁሉን ወደ ራሴ እስበዋለሁ እሰበስበዋለሁ አለ። ይሄንኑ የፈጸሙ ወገኖች በምን አይነት ሞት ይሞት ዘንድ እንዳለው ሲያመለክታቸው ይህን ተናገር አለ። ከምድር ከፍ ብሎ ከሰማይ ዝቅ ብሎ በዚህ ቦታ ተሰቅሏልና ክብር ምስጋና ይግባው። እባካችሁ በደንብ አድርጋችሁ አመስግኑ። ነው ሰላም እንዲህ ነው እርቅ የተደረገው ግድግዳ የፈረሰው አሁን ይህን እያሰብን ያለነው ያለ ነው። ይህንን እያከበርን ያለ ነው። የምስራች ቀን ነው ዛሬ። አሁን እግረ ቄጤማውን አብረን አያይዘን እናንሳ። እነሆ የምስራች ተብሎ ዛሬ ቄጤማው ይታደላል ይሰጣል። ይኸውም እንደዚህ ነው ወገኖቼ። በተለይ በአባታችን በኖህ ዘመን የሰው ልጆች ኃጢአት እጅግ በዛ። አምላካችን እግዚአብሔር ዓለምን በንፍር ውሃ ሊያጠፋ በተነሳ ጊዜ በቁጣው ማለት ነው። እነሆ በመጀመሪያ ቁራን ላከው። የጥፋት ውሃ በነበረ ጊዜ ማለት ነው። መድረቅ አለመድረቅን መጉደል አለመጉደሉን አረጋግጦ እንዲመጣ ቁራ እንደወጣ ቀረ። ወዱን ሲሞላ እንብ ሲበላ እዛው ቀረ። ከዚያ በኋላ ርግቧ ንላካት ርግቧ የወይራ ዝንጣፊ ቄጤማ በአፏ ይዛ መጣች። ይኸውም ኖ ከመርከቡ ያንን አይቶ ውሃው እንደ ጎደለ እንደደረቀ አውቆ መስኮቱን ከፍቶ አይቶ ወጣ ይላል። እነሆ ነትገማ ያህይ ሀፀማ ያህይ የጠፋትዋ ጎደለ የጠፋትዋ ደረቀ የምስራችን ርግብ አበሰረች። እንዲሁ በርግብ የተመሰለ መንፈስ ቅዱስ ሰላምን አብሳሪ ነውና ሃዳጌ በቀል ነውና የዋ ነውና ሩህሩ መሃሪ ይቅርባይ ነውና ተስፋ መስቀልን ያበስራልና በርግብ የተመሰለ እግዚአብሔር መንፈስ ቅዱስ ነው። ወደወች የወይራ ዝንጣት ወይም ቄጠማው ደግሞ የምስራቹ ነው። አሁን የጎደለው የመርገመ ሥጋ የመርገመ ነፍስ ነው። የደረቀው የመርገመ ስጋ የመርገመ ነፍስ ውሃ ነው አዳምና እኛ ልጆቹ በሙሉ እንጠፋበት የነበረ ውሃ የወሰደን ጠርጎ ማለት ነው ወገኖች በመርገመ ስጋ ላይ መርገመ ነፍስ በሞተ ስጋ ላይ ሞተ ነፍስ በርደተ መቃብር ላይ ርደተ ሲኦል ተፈርዶብን ነበር። በስጋ ሞት ወደ መቃብር መውረድ፣ በነፍስ ሞት ወደ ሲኦል መውረድ ተፈርዶብን ነበረ። አሁን የምስራችሁን እያየን እየሰማን ነው። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በዕለተ አርብ በዘጠኝ ሰዓት ቅድስት ነፍሱን ከቅዱስ ስጋው በስልጣኑ ለየ በአስራ አንድ ሰዓት የአርማቴያሱ ያሱ ደጉ ቅዱስ ዮሴፍና የማታው ተማሪ የአይሁድ አለቃ ኒቆዲሞስ ስጋውን ችንካር አላቀው ከመስቀል አውርደው በአዲስ መፍታ ገንዘው በአዲስ መቃብር ቀበሩት። አምላካችን ኢየሱስ ክርስቶስ ቅዱስ ነፍሱን ከቅዱስ ስጋ በስልጣኑ በለየበት ጊዜ ቀጥታ በአካለ ነፍስ ወደ ሲኦል ወርዶ ሲኦልን በረበረ። ምርኮን ማረከ። ነፍሳትን ነፃ አወጣ። በሲኦል ለነበሩት ነፍሳት የምሥራችን ሰበከ፣ ሰላምን ሰበከ። ሰላም ለኩልክሙ አላቸው። ሰላም ለሁላችሁ ይሁን፣ ሰላም ለእናንተ ይሁን ብሎ ሰበከ። እሱም ተከትለው ነፍሳት ከሲኦል ከባርነት ቤት ነፃ ወጡ። ዲያብሎስ ተሸነፈ። ድል ተደረገ። ክብር ምስጋና ለአምላካችን። እያሰብን ያለነው አሁን የምስራች ነው። እንኳን ደስ አላችሁ፣ እንኳን ደስ አለን። ደስታችሁን በደንብ አድርጋችሁ ግለጹ። ከሞት ወደ ሕይወት ከጨለማ ወደሚደነቅ ብርሃን ከሲዮል ወደ ገነት የመሻገራችን ምስጢር ነው። የምስራች ተብሎ ነው ይህ ቄጠማ አሁን ተባርኮ የሚታደለን ማለት ነው። ይቺ ቅዳሜ ቅዱስ ቅዳሜ ትባላለች፣ ቅድስትናት ይቺ ቅዳሜ ነው። ከሰንበታት ሁሉ የምትበልጥ ሰንበታ አባይ ትባላለች። ለምን? በብሉይ ኪዳን አምላካችን እግዚአብሔር በዕለተ ቀዳሚት? ስራውን ያቆመበት የጨረሰበት የፈጸመበት ነው ለእናንተ እንግዲህ አይደለም ሻባት ይባላል አሁን እሱን ነው እዚህም እያከበሩ ያሉት በአዲስ ኪዳን ደግሞ ነፍሳት ሁሉ ያረፉበት ነው አምላካችን ኢየሱስ ክርስቶስ ስራውን ጨርሶ በመቃብር አረፈ በስጋ ነፍሳትን ደግሞ ከሲሆን ከባርነት ቤት ከመከራ ከስቃይ ከጭንቅ ከዚያ ከሰይጣን አገዛዝ አሳረፈ ይህንን የሚያመለክትም ነው ይህ ቀን ማለት ነው አሁን እንግዲህ ገብረ ሰላመ በመስቀሉ ስንል እኛ የሰላም ሰዎች፣ የእርቅ ሰዎች፣ የፍቅር ሰዎች፣ የይቅርታ ሰዎች ሆነን ማለት አለብን እንጂ እንዲሁ በያመቱ ገብረ ሰላመ በመስቀሉ እያልን ብቻ በመስቀሉ ሰላም አደረገ እያልን ቂምን አርግዘን ለበቀል እየተጣደፍን እርስ በርስ እየተለያየን እየተባላን እየተጣላን እየተነካከስን ብንመላለስ የዚህ ምስጢር አልገባንም ማለት ነው። ወደ ራሳችን ሕይወት ማምጣት አለብን። ታሪክ ተርከን ብቻ በዓል አክብረን ብቻ መለያየት የለብንም። ዛሬ እሱ የሰራው ሰላም በእኛ ዘንድ አለ ወይ ነው? ፍቅር አለን ወይ ነው? እርቅ አለን ወይ ነው? እንግዲህ አምላካችን በመስቀል ላይ ተሰቅሎ አንድ አዲስ ሰው ነው የፈጠረው። ልዩነት የለም በቆዳ ቀለም፣ ልዩነት የለም በቋንቋ ልዩነት የለም በጾታ ልዩነት የለም በሀብት በገንዘብ በሹመት በስልጣን በእውቀት በጠበብ ልዩነት የለም። አንድ አዲስ ሰው ተፈጥሯል። አሁን አንድነን ወይ ነው ጥያቄ ነው። ሕዝብና ህዛብ አንድ ሆኑ አልን እኮ በክርስቶስ መስዋዕትነት ኢትዮጵያውያን አሁን አንድ ነን ወይ? ኢትዮጵያውያን እንደ ኢትዮጵያ አንድ ነን ወይ? መጀመሪያ ነን እናንሳ። ብዙ አይነት ቋንቋ ይነገራል በኢትዮጵያ ምድር ከሰማንያ ስድስት ያላነሰ ቋንቋ ይነገራል። አንድ ነን ወይ? ልዩ ልዩ ባህላት ይኖሩናል። ልዩ ልዩ አመለካከቶች ይኖሩናል። ግን አንድነን ወይ? ደግሞ የኢትዮጵያ ኦርቶዶክሳዊ ተዋሂዶ ልጆች በአንድ መስቀል የዳንን ከአንድ ማሕፀነ ዮርዳኖስ ካንድ ጸጋ መንፈስ ቅዱስ ዳግም በጥምቀት የተወለድን በአንዱ ሜሮን የከበርን ካንዱ ብስ ከቅዱስ ስጋው ከአባቶቻችን ከካህናት እጅ ቅዱስ ስጋውን የተቋደስን ካንዱ ጽዋ ከክቡር ደሙ ከወንድሞቻችን ከዲያቆናት እጅ በርፈ መስቀል ክቡር ደሙን የቀመስን የአንዲት ቤተክርስቲያን ልጆች አንዲት ርስት ገነትን ኋላም መንግስተ ሰማያትን ተስፋ የምናደርግ ብዙ ብልቶች ስንሆን በክርስቶስ አንድ አካል የሆንን አንድነት አለን። ሆይ ዛሬ ሰላም አለን ወይ? ፍቅር አለን ወይ? እርቃለን ወይ? የእርቅ ምልክት፣ የሰላም ምልክት፣ የፍቅር ምልክት የሆነውን መስቀል አንገታችን ላይ አጥልቀነው፣ ልብሳችን ላይ ጠልፈን ጠቅሰን እየሄድን ከአባቶቻችን እጅ እየተባረክንበት እየሳምነው ዛሬ ሰላም አለን ወይ? እርቃለን ወይ? እሱ በስ እየተለያየን እየተበላላን እየተጣላን ተገኝተን የለን፣ የዓለም መሳቂያና መሳለቂያ ሆነን የለን። እሱ ያፈረሰውን የጸብ ግድግዳ እኮ እንደገና ገንብተነዋል ዛሬ እጅግ ያሳዝናል ወገኖች። ከሊቅ እስከ ደቂቅ እስቲ፣ ከላይ እስከ ታች እስቲ፣ አለ ወይ ዛሬ ከምሁራኑ ዘንድ ሰላም ፍቅር አለ ወይ? ከሃይማኖት አባቶችስ ፍቅር አለ ወይ? ዛሬ በጎጥ በቋንቋ ምክንያት ቤተ ክርስቲያንን ለመገነጣጠር የተነሱ ሰዎች አሉ። እኔ እኮ መጽሐፍ ጥቅሼ ከምነግራችሁ በላይ ዘመኑ ራሱ እኮ ይነገራል። ሰው ያወቀው ፀሐይ የሞቀው የአደባባይ ምስጢር እኮ ነው። ዘመኑን ሟጄት እኮ ነው። የእርቅ ምልክት መስቀል፣ የአማሩ መስቀሎች በእጃችን ይዘን የአማሩ መስቀሎች የሚያሸበርቁ የደመቁ ብዙ ሀገር ያወጣባቸው የተንቆጠቆጡ መስቀሎች አንገታችን ላይ አጥልቀን፣ ሰላም የለንም፣ ፍቅር የለንም። አህዛብ ይዳኙናል፣ አህዛብ ያስታርቁናል። እግዚአብሔር በቃቸው ይበለን፣ ሰላሙን መልሶ ይስጠን። ግብረ ሰላመ በመስቀሉ ማለት ብቻ አይደለም እሱ የሰራው ሰላም የታል? ዛሬ እንዴ የሰዎች ቃል በልጦብን ከሰላም ተለይተን እየኖርን ያለነው። የዚህ ነገር መጨረሻው ለእኛ ያለውን ያጠፋል፣ እኛንም ያጠፋናል። እስቲ በሉ እርስ በርሳችሁ በሉ። ብትበላሉና ብትነካከሱ እርስ በርሳችሁ እንዳትጠፋፉ ታጠንቀቁ። ሐዋርያው ቅዱስ ጳውሎስ በገላትያ መልእክቱ ምዕራፍ አምስት ቁጥር አስራ አምስት ላይ የመዘገበው ኃይለ ቃል ነው እርስ በርሳችሁ ብትበላሉ ብትነካከሱ፣ አሁን እንደምናየው እርስ በእርሳችሁ እንዳትጠፋፉ ተጠንቀቁ፣ አለ። እገሌ አማራ፣ እገሌ ኦሮሞ፣ እገሌ ትግሬ፣ እገሌ ምን እየተባለ ቋንቋ እኮ መግባቢያ ነው፣ መባይ አይደለም፣ መጣያ እኮ አይደለም፣ መጋደያ እኮ አይደለም። የተደባለቀውን በበደል ውጤት ነው፣ በኃጢአት ውጤት ነው እኮ የተደባለቀው። ለምንድን ነው ቋንቋችን ወንጌል የማይሆን ቋንቋችን ሰላም የማይሆን ቋንቋችን ፍቅር የማይሆነው ክፎች በትውልዱ ልቡና እርሻ ላይ የዘሩትን የጸብ ዘር፣ የመለያየት ዘር፣ የጎጠኝነት ዘር በቅሎ ነው። ዛሬ ትውልዱን እየበላው እያጠፋው ያለው የተዘራው ዘር ነው። ኬትም አልመጣም። ያልተዘራው አይበቅልም። ያልበቀለው አይታጨድም። ያልታጨደው አይበላም። እሱ ነው ዛሬ እያጠፋን እየጎዳን ያለው። ምን ሰማው እኮ የሞት ዜና ነው። ምን ቆጥረው እኮ አስከሬን ነው። አሁን እኛ እዚህ በባይዳን መካከል ሆነን ይኸው በሰላም በዓል እያከበርን ነው። ዱ ኢትዮጵያ ባይነር ናችሁ። ዓለም አንድ መንደር ናት። ዛሬ እርስ በርስ እኮ እልቂት እኮ ነው። ባሳለፍነው የሁለት ዓመት ጦርነት ባለፈው ጊዜ ከአንድ ሚሊየን በላይ የሆኑ ኢትዮጵያውያን አለቁ እንደ አሁንም ገና አልቂቱ አልቆመም። አንድ ፍሬ ህፃናት እያለቁ ነው። አገር ተረካቢ ወጣቶች እያለቁ ነው። እጅግ በሚያሳዝን ሁኔታ ነፍሰ ጡሮች፣ አራሶች፣ ሁሉም ያጠቡ እንክብካቤ የሚገባቸው አረጋውያን፣ አረጋውያት በመጦሪያቸው ጊዜ ያለቁ እኮን ያለ እንዴት እናድረግ ወገኖች፣ እባካችሁ የሰላም ሰዎች እንሁን። እርስ በርስ መበላላት መጣላት፣ መለሐየት፣ መነካከስ፣ መጨረሻው መጠፋፋት ነው። ለእኛ ያለው ብዙ ነገር ጠፋ፣ እኛንም እያጠፋን ነው ያለው። ስለዚህ እባካችሁ ገብረ ሰላም በመስቀሉ በምንልበት ቀን የሰላም ሰዎች እንሁን። አሁን ሰላምን እንሻት እስቲ፣ እንከተላት እስቲ። ስቲበሉ ኢየሱስ ክርስቶስ በሉ በፊታችሁ እንደተሰቀለ ሆኖ ተስሎ ነበረ። ይህንን እንዳታስተውሉ ማን አዚም አደረገባችሁ? እዚህ ገላትያ ምዕራፍ ሶስት ቁጥር አንድ ላይ የተመዘገበ አይለቃል። አሁን እዚህ ጋር ላ ያለ ነው። ቀራኔው ኮን ያለ ነው። የተሰቀለበት ቦታ ኮን ያለ ነው። በመስቀል ላይ ተሰቅሎ ሰላም ያደረገበት ቦታ ነው ያለ ነው። ቅዱስ ጳውሎስ ጨነቀው። የገላትያ ሰዎች እየተለያዩ እየተጣሉ እየተባሉ አስቸገሩት። የገላትያ ምእመናንና ምእመናት ጣዖት እያመለኩ በበደል በኃጢአት እየተመላለሱ እየረከሱ አስቸገሩት። ከዚያ እናንተ የማታስተውሉ የገላትያ ሰዎች አለ። አሁንኛ እናንተ የማታስተውሉ የኢትዮጵያ ሰዎች ይለናል እኛ ኢየሱስ ክርስቶስ በፊታችን እንደተሰቀለው ነው ተስሎ ነበር። ይህን እንዳናስተውል ማን ነው አዚን ያደረገብን? ይሄንን እንዴት አጠፋ ነው ስነ ስቅለቱ አለ። በቤታችን እናየዋለን፣ በምናባችን ተስሏል ስነ ስቅለቱ። መስቀሉ አንገታችን ላይ አለ። ይሄ እንዳናስተውል ማን ነው አዚን ያደረገብን? እባካችሁ ምልክቱን ከመልእክቱ ጋር አብረን እንያዝ ብዙዎቻችን ዘንድ ምልክቱ መስቀሉ አለ፣ መልእክቱ ግን የለም። መልእክቱ እኮ እርቅ ነው። መልእክቱ ሰላም ነው። መልእክቱ ይቅርታ ነው። መልእክቱ ፍቅር እኮ ነው። የሚጠሩንን መውደድ እኮ ነው መልእክቱ። የሚረግሙንን መመረቅ እኮ ነው። የሚሰድቡንን መባረክ እኮ ነው። ክፉ ለሚያደርጉብን መልካም ማድረግ እኮ ነው። የመስቀሉ መልእክት ይሄ ነው። ምልክቱ ብዙዎቻችን ዘንድ አለ፣ መልእክቱ ግን አልያዝ ነው። እግዚአብሔር ምልክቱን ከመልእክቱ ጋር እንድንይዘው ይርዳል። በእውነት ያጣነውን ሰላም እግዚአብሔር መልሶ ይስጠል። ይህን የመከራ ዘመን ያሳጥልልን፣ የቆረጥነውን ተስፋችንን ይቀጥልልን። እንደ ቀድሞ ዘመን እንደ ቅድመ አያቶቻችን ዘመን የፍቅርን፣ የሰላምን፣ የእርቅን ዘመን መልሶ ያሳየን። ገብረ ሰላም በመስቀሉ ትንሣኤ ዋጋ ሰላምን በመስቀሉ አደረገ፣ መሠረተ ሠራ፣ ትንሣኤውን አሳየ፣ ገለጠ። ኅብራነ ትንሣኤው በሰላም ያደርሰን የሁላችንን መጨረሻችን በቸርነቱ